ለአውሮፓ አቆጣጠር 1948 ነው። ኦፊሻሊ ከሀገር የወጡት ወደ እስራኤል ሄዱ፣ ከዛ በኋላ ሶሪያ፣ ከዛ በኋላ ነው ሊባኖስ ገብተው። አህባሽ ከእስራኤል ጋር ወይንም ደግሞ ከሞሳድ ጋር ግንኙነት አለው። በዋናነትም ወደ ሊባኖስ ሂዶ አህባሽ የሚባለውን ድርጅት ያቋቋሙት እስራኤል ወይንም ሞሳድ፣ ሞሳድ ማለት ያው የእስራኤል የስለላ ድርጅት ነው ታውቃላችሁ፣ ለአህባሾች በሰጣቸው ተልእኮ መሰረት ነው የሚል ንግግር ተናግሮ ነበረ። በኋላ ትጠረጠራለች ከሞሳድ ጋር ምናምን ይገናኛል። ይሄን እኮ እኛ ብቻ ሳይሆን ጽሁፎችም አለ። ልብ ብላችሁ አሜሪካ ራንድ ኮርፖሬሽን የሚባል ድርጅት ነው አህመድን ጀበል ያለው አይነት ጥናት ራንድ ኮርፖሬሽን አላጠናም። ራንድ ኮርፖሬሽን ሁለት ሺህ ሰባት ላይ ያስተናገደው ጥናት አለ። አሁንም ኦንላይን አለ። አሜሪካ በአፍጋኒስታን እና በ ማን ነው በኢራቅ

ሰላም አለይኩም ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። እንቅጭ እንቅጫን ጀምሯል። እንቅጭ እንቅጫን እንግዲህ በዋናነት ስለ እውነት የምናወራበት ስለ ሀቅ የምንነጋገርበት ስሜታችንን፣ ውዴታችንን፣ ሙሀባችንን፣ ፍቅራችንን በጎና አስቀምጠን። ከእውነት ጎን የምንሰለፍበት ፕሮግራማችን ነው። ሶ እንቅጭ እንቅጫን ላይ የተለያዩ ጉዳዮችን እያመጣን ለሰዎች የሚጠቅሙ ጉዳዮችን ሀቅን እንዲያውቁ እውነትን እንዲያውቁ ከተኙበት እንቅልፍ እንዲባንኑ ከለበሱት መነጸር መነጸራቸውን አውልቀው ትክክለኛ የእውነትን ምስል እንዲመለከቱ የተለያዩ ቪዲዮችን እንሰራለን። እነዚህ ቪዲዮችን ስንሰራ እንግዲህ ሀቅ ጎን መቆም የምትፈልጉ ሰዎች እንድታግዙን እንፈልጋለን። ምክንያቱም እንቅጭ እንቅጫን የኔ ብቻ አይደለም የሂሳብ ብቻ አይደለም የሁላችንም ነው። ሰ በምንድን ነው የምታግዙት? ልክ ቪዲዮዎቻችን እንደተለቀቁ ለብዙ ሰዎች በማሰራጨትና እና ሼር በማድረግ ቲክቶክ ላይ ልትለቁት ትችላላችሁ። ኢንስታግራም ላይ ልትለቁት ትችላላችሁ። ፌስቡክ ላይ ልትለቁት ትችላላችሁ። ብቸኛ ዋና ዓላማችን ቪዲዮዎቻችን ሳይቀየሩ በትክክል ለሰዎች ደርሰው ሰዎች እንዲጠቀሙባቸው ስለሆነ ሁላችንም መተባበር ስላለብን እባካችሁ ቪዲዮዎቻችንን ሼር አድርጉ፣ ለሰዎች አድርሱ። በዚህ አንድ ላይ እንቆም ለማለት እንወዳለን። እንደተለመደው ዛሬም በጣም ወሳኝ ርዕስ ነው ይዤላችሁ የመጣሁት። ከዚህ ቪዲዮ በፊት የተለቀቀ አንድ ቪዲዮ ነበረ። የጀመርነው አንድ ሀሳብ ነበር፣ አንድ የቪዲዮ ርዕስ ነበር። እሱም አህባሽ ጉዱና ጉዳጉዱ ይሰኛል። አህባሽን በተመለከተ የተነገሩ ንግግሮች፣ የተነዙ ፕሮፖጋንዳዎች፣ የተዋሹ ውሸቶች፣ ኢቭን የተሰበኩ እውነቶችም ሊሆኑ ይችላሉ። እያንዳንዷን ነገር ወደዚህ እያመጣን በመረጃ እና በመረጃ በሚዛን በትክክል እየመዘንን እውነታውን ለሰዎች የምንገልጽበት ፕሮግራማችን ነው። ሶ ይሄ አህባሽና ጉዳጉዱ ክፍል ሁለት ሁለተኛ ፕሮግራማችን ነው ማለት ነው። ስለዚህ ዛሬም እንደተለመደው አንድ ግለሰብ የተናገረው ንግግር ነበር፣ አህባሽን በተመለከተ አህባሽ የሚለውን ሀሳብ በተመለከተ ልበል መሰለኝ። ያው አህባሽ የሚባል ምንም አይነት የሃይማኖት ድርጅት አህባሽ የሚባል ተቋም ህጋዊ ተቋም የለም እንዳልኳችሁ። ግን ሰዎች አህባሽ ሲባል የሚያስቡት ነገር ስላለ ለዛ ነው እኔም አህባሽ እያልኩኝ የማወራው ሶ ይህ ሰው እንግዲህ በጣም እናውቀዋለን። ሚዲያ ላይ በጣም ብዙ ሰዎች ይከተሉታል። ንግግሩን እንግዲህ ለብዙ ሰዎች ያሰራጩለታል። ብዙ ሰዎች ከጎኑ ይቆማሉ። ከ2004ም ጀምሮ የተለያዩ ጽሁፎችን ከዚያም በፊት እንግዲህ የተለያዩ መጽሐፎችን በማሳተም ረገድ የሚታወቅ ሰው ነው። እሱም እንግዲህ አህመዲን ጀበል ይሰኛል ማለት ነው። አህመዲን ጀበል እንግዲህ ስለሱ ስናወራ ሰዎች የእኛን ፍላጎት የጥላቻ ስሜት ለሰዎች ለማጋባት አይደለም። ነገር ግን ከዚህ በፊት የተናገራቸው አደገኛ ንግግሮች ስላሉ እነዚህ ንግግሮች በእውነት ሚዛን ላይ መዝነን እውነቱን ለእናንተ ለማጋራት ነው። ምክንያቱም ጉዳዩ የዲን ጉዳይ ነው፣ የኢስላም ጉዳይ ነው፣ የሀቅ ጉዳይ ነው። ሰው ከዚህ በፊት እንግዲህ ይመስለኛል 2010 ወይም 2011 ከሁለት አንዱ ነው እና አህባሽ ከእስራኤል ጋር ወይንም ደግሞ ከሙሳድ ጋር ግንኙነት አለው በዋናነትም ወደ ሊባኖስ ሂዶ አህባሽ የሚባለውን ድርጅት ያቋቋሙት እስራኤል ወይንም ሞሳድ፣ ሞሳድ ማለት ያው የእስራኤል የስለላ ድርጅት ነው ታውቃላችሁ፣ ለአህባሾች በሰጣቸው ተልእኮ መሰረት ነው የሚል ንግግር ተናግሮ ነበረ። ለዚያም ደግሞ በዋቢነት እንደ ማስረጃ የጠቀሰው የአሜሪካን የጥናት ድርጅት አለ፣ ራንድ ኮርፖሬሽን አሜሪካን የሚገኝ ማለት ነው። ይህ ራንድ ኮርፖሬሽን የተለያዩ የፖለቲካ እንደውም ሶሻል፣ እንዲሁም ከጦርነት ጋር የተያያዙ ከማህበረሰብ ጋር የተያያዙ ከፖለቲካ ጋር የተያያዙ ሌሎችንም በጣም ሰፊ ጥናቶችን የሚያጠና ድርጅት ነው። ራንድ ኮርፖሬሽን ሶ ራንድ ኮርፖሬሽን ሁለት ሺህ ሰባት ላይ ባጠናው ጥናት መሰረት ይህንን አረጋግጧል፣ ይህንን አጋልጧል። የሙስሊሙን ማህበረሰብ ለመምታት አፍጋኒስታን ውስጥ በተለይ ከሁለተኛ ዓለም ጦርነት በኋላ አፍጋኒስታን ውስጥ ኢራቅ ውስጥ የነበረው ሙቭመንት መቀልበስ ስላልተቻለ፣ ሶ ሙስሊሙን ማህበረሰብ መምታት የሚቻለው ሁለት ቡድኖችን በሙስሊሙ ውስጥ ማስገባት ነው። እሱም አንድ ቱርክ ውስጥ የነበረውን እንቅስቃሴ እና ሁለት ደግሞ አህባሽ ነው። ይሄ ደግሞ ተልእኮ ከእስራኤል እና ከሞሳድ የተቀበሉት ነው የሚል ንግግር ተናግሮ ነበረ ሶ ራንድ ኮርፖሬሽንን ጥናት አሰርቷል ብሎ እንደ ዋቢነት እንደ ማስረጃነት ጠቅሶ ነበር። ሶ ወደ እውነታው ወደ ሐቁ ከመሄዳችን በፊት ግን የአህመዲን ጀበልን ንግግር አድምጠን እንመለስ። ለአውሮፓ አቆጣጠር 1948 ነው ኦፊሻሊ ከሀገር የወጡት ወደ እስራኤል ሄዱ። ከዛ በኋላ ሶሪያ ሶሪያ ከዛ በኋላ ነው ሊባኖስ ገብተው እንግዲህ አላህ ያን ጊዜ ኦፊሻል እንትኑ ዚያራ መስጅደል አቅሳን መዘየር ምናምን ነው የሚለው ሂስቶሪካሊ እንትኖቻቸው ላይ እንዴት የሚለውን ነው ነገር የለም። ሰው ነው የሚያውቁት። በኋላ ማለት ይሄን ብቻ ሳይሆን ጽሑፎችም አለ። አሜሪካ ራንድ ኮርፖሬሽን የሚባል ይችላል። ኦኬ ራንድ ኮርፖሬሽን ሁለት ሺህ ሰባት ላይ ያስተናግደው ነው። ታላ አሁንም ኦንላይን አለ። አሜሪካ በአፍጋኒስታን እና በኢራቅ በኃይል ገብታ ያደረገችው ላይ ሙስሊሙን እጅ ማሰጠት አልተቻለም። ስለዚህ አይዲዮሎጂካል ጦርነት ሙስሊሞች ላይ መክፈት ይገባል በሚል ለማስፋፋት ፕሮፖዝ የተደረገው ቁጥር ሁለት አልሀባሽ ነው። ቁጥር አንድ ቱርክ ውስጥ የነበረው ፈቱላ ጉሌን እንቅስቃሴ ነው። በሁለተኛ ደረጃ አልሀባሽ ቁሩፕ ነው። ፕል ዛሬ ደረሰነው የጉሌን ሙቭመንት ጠንካራ ጠርባይደ ነው። ይህ በስቶ ኤጀንት ነው። እንግዲህ ሁላችሁም ስሙ፣ ሁላችሁም አዳምጡ። ከዚህ በፊት ንግግሩን ሰምታችሁት ሊሆን ስለሚችል እኔ ሙሉን ኦልሞስት ወደ 10 ደቂቃ ምናምን ስለሆነ አላቀርበው ሙሉ ንግግሩን። ነገር ግን በዋናነት እያወራ ወይም እየተናገረ ያለው ስለምንድን ነው፣ መስጅደል አቅሷን ለመዘየር በሄዱበት አጋጣሚ ከእስራኤልና ከሞሳድ ጋር ግንኙነት እንደፈጠሩ የሚያሳዩ መረጃዎች አሉ ነው እንደነገርኳችሁ ማለት ነው። ለዚህም ራንድ ኮርፖሬሽንን ጠቅሷል። ስለዚህ ዛሬ ምንድን ነው የምናደርገው ራንድ ኮርፖሬሽን ዌብሳይታቸው ላይ እንገባለን። ከዚያም ያጠኗቸውን ጥናቶች ኤቭሪ ጥናቶች እንግዲህ አስቀምጠዋል 2007 ላይ የተጠኑ ጥናቶችን እንመለከታለን። ከ2007 ጥናቶች መካከል እሱ የጠቀሰውን ሀሳብ በተመለከተ የሚገልጽ ጥናት ካለ እናያለን ማለት ነው፣ እንበረብራለን። ነገር ግን የምነግራችሁ መራራ እውነት ደግሞ አህመዲን ጀበል ያለው አይነት ጥናት ራንድ ኮርፖሬሽን አላጠና። 2007 ላይ ያጠናቸውን ጥናቶች እኔ በደንብ በበርብሬ እችላለሁ። 2007 ከጃንዋሪ 1 ጀምሮ 2007 እስከ ዲሴምበር 30 ለሙሉ ዓመት ለአንድ ዓመት ያክል ያጠናቸው ጥናቶች ኦልሞስት ከዘጠና በላይ ጥናቶች ናቸው። ኢች ጥናቶችን ተመልክቻለሁ። ዘጠናውንም ጥናቶች ተመልክቻለሁ ነው ይሄን ቪዲዮ ከመስራቴ በፊት ቆየው፣ እነዚህን ጥናቶች ማየት ከጀመርኩ ከነዚህ ጥናቶቹ መካከል ምናልባት ከአህመዲን ጀበል ሀሳብና ንግግር ጋር አብሮ ሊሄድ የሚችለው ሯንድ ኮርፖሬሽን ያጠናው እንግዲህ ሞዴሬት ሙስሊም ኔትወርክስ የሚል ጥናት ነው። ይሄ እዚጋ ያው እዚጋ አለ፣ ፒዲኤፍም አለ። እኔ ላጋራችሁ እችላለሁ፣ እናንተም ገብታችሁ ቼክ ማድረግ ትችላላችሁ። ሶ ራንድ የኮርፖሬሽን እንግዲህ ቢውልዲንግ ሞዴሬት ሙስሊም ኔትወርክስ የሚል አንድ ጥናት አጥንቷል። ምናልባት ይሄ ጥናቱ ትንሽ እንደው ያው ይህንን ግልጽ የሆነ ሐሰት የሆነ መረጃ ለማሰራጨት የተጠቀመው እንግዲህ ይህንን ርዕስ ነው። ይሄ ቢውልዲንግ ሞዴሬት ሙስሊም ኔትወርክስ የሚለው የተለያዩ ኔትወርኮችን እንግዲህ ዘመናዊ የሆኑ ኔትወርኮችን በመገንባቱ ረገድ የነበሩ እንቅስቃሴዎችን በዋናነት ደግሞ ከኮልድ ዋር ጋር ከቀዝቃዛው ጦርነት ጋር ከዚያም በኋላ የነበሩ አንዳንድ እንቅስቃሴዎች አሉ፣ ጦርነቶች አሉ። እነሱን እያነሳ አሁን ያለውን ኔትወርክ ነው ያጠን ነው ን በደንብ ማየት ይቻላል። እዚህ ጋር ፋይንዲንጎች አሉት ጥናቱ እንግዲህ በደንብ ብዙ ነገሮች እንዲስከስ አድርጓል። ዱሪንግ ኮልድ ዋር ዩናይትድ ስቴትስ አክትድ ላይክ ፋውንዴሽን ቱ ሰፖርት ሞደሬት ኔትወርክስ ይላል። ሲጀመር ስለ ስራው አይደለም፣ ስለ ሙሳድም አያወራም ጥናቱ። ሶ ዩኤስ አክቲ ስታደርግ የነበረውን ነገር ነው ጥናቱ። እናንተ በሙሉ አንብቡት ደን እዚህም ጋር የተጠቀሱ ነገሮች አሉ። ፎር ፋክተርስ ሜድ ኮልድ ዋር ኔትወርኪንግ ኢፎርት ሰክሰስፉል ይላል። ሌሎችም ሲሚላሪቲ ን ዲፈረንስ ቢትዊን ኮልድ ዋር ኤንቫይሮንመንት ን ከረንት ኢስላሚስት ትሬት ይላል። ሌሎችም የተጠቀሱ ነገሮች አሉ። ጥናቱ ይህን ይመስላል። በፒዲኤድ ፊልም ከፈለጋችሁ ይሄ ነው ይሄ ነው ጥናቱ ማለት ነው። ያው እዚህ ጋር የማሳያችሁ ጥናት ነው። ኦኬ፣ ስለዚህ አህመዲን ጀበል ይህን ንግግር የተናገረው ይህንን ጥናት መሰረት አድርጎ ነው። ነገር ግን እዚህ ጥናት ላይ ስለ እስራኤል የማያወራም ስለ ሞሳድ የማያወራም። ኦኬ፣ ምናልባት አህመዲን ጀበል ተሳስቶ ሊሆን ይችላል። ይህ ማለት 2007 ሲል 2010ም ሊጠና ይችላል፣ 2005ም ሊጠና ይችላል። ምናልባት አመቱን ተሳስቶ ሊሆን ይችላል ብዬ አስቤ የሚገርማችሁ ነገር ከ2000 ያው እዚህ ጋር ሾርት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ከ2000 ጀምሮ ከ2000 ጀምሮ እስከ 2020 ድረስ ለአመታት ያክል ያጠናቸው ጥናቶች እጅግ በጣም ብዙ ጥናቶች ናቸው። እነሱን ጥናቶች ለመመልከት ሞክሬ ነበር። ሞር ከኢስላም ጋር ከሙስሊም ጋር ከአህባሽ ጋር የሚገናኙ ጥናቶች ካሉ ሰርች አድርጌ ነበር። ለ20 አመታት ያክል አንድም ቀን ራንድ ኮርፖሬሽን አህመድን ጀበል ስላነሳው ነገር አላጠና። ውሸት ነው። አላጠናው። ይሄ እንግዲህ አንደኛ በድርጅቱ ላይ በኮርፖሬሽኑ ላይ መዋሸት ነው። ያላጠናውን ጥናት ጥናት ሰርቷል፣ ሪሰርች ሰርቷል ብሎ ለሰዎች መናገር ትክክል አይደለም። አሁንም ቢሆን አንድ ነገር ልንገራችሁ። ምናልባት አህመዲን ጀበል የምትወዱና የምትደግፉ ሰዎች አህመዲን ጀበል አንድ አርቲክል ካሳየኝ አንድ አርቲክል ስለተናገረው ነው የግር ራንድ ኮርፖሬሽን ያጠናው ጥናት ይሄ ነው ብሎ አንድ መስመር ተውት፣ ሙሉ ጥናት ተውት፣ አንድ መስመር ማሳየት ከቻለ ትክክለኛ የሆነ መረጃ እኔ ቪዲዮ ሰራለሁ። ተሳስቼ ነው በትክክልም ራንድ ኮርፖሬሽን ጥናት ሰርቷል ብዬ ቪዲዮ ሰራለሁ። ይሄ እርግጠኛ እንድትሆኑ ነው ይሄን ምላችሁ። ከዚያም በተጨማሪ እኔም ሰው ነኝና ለ20 አመታት ያክል ያጠናቸውን ጥናቶች ያው እዚህ ጋር ፊልተር ማድረግ ስለሚቻል ያው እዚህ ጋር ዴቱን አስገብታችሁ ማውጣት ትችላላችሁ። በጣም ብዙ ወደ 15200 ምናም ጥናቶች ናቸው የተጠኑት። ምናልባት ተሳስቼ ዘልየው ሊሆን ስለሚችል ብዬ ቻችፒቲ ኤአይ ሰፖርትድ ሁኜ ቻችፒቲ ንጂ ለ20 አመታት ያክል እንግዲህ አስራ ምናም ሺ ነው እንዳልኳችሁ ያጠናቸውን ጥናቶች ሰርች አድርጎ አህባሽ ጋር የተገናኙ እስራኤል ጋር ሞሳድ ጋ የተገናኙ ጥናቶችን እንዲሰጠኝ ጠይቄ ነበር ቻችፒቲ። ቻችፒቲም የሰጠኝን መረጃ መሰረት አድርጌ በተደጋጋሚም በሌሎች ኤያዎችም ቼክ አድርጌ በፍጹም እንዲህ አይነት ጥናት ራንድ ኮርፖሬሽን እንዳለጠና ነው የነገረኝ። እናንተም ቼክ ማድረግ ትችላላችሁ። ምናልባት እንኳ ኤአይ ዋሽተዋል ቢባል እንኳ እኔ ራሴ ቼክ አድርጌ ያለው ጥናቱም ይሄ ነው፣ እሱ የተናገረው ጥናት ማለት ነው። ስለዚህ ኮምፕሊትሊ ይሄ በሼክ አብዱላህ እና በተቋማቸው ላይ የተነገረ ትክክለኛ ያልሆነ ውሸት ነው። እዚህ ጋር ሁለት ፖይንቶችን ልንገራችሁ። አንደኛ የሼክ አብዱላህ ተቋም አህመዲን ጀበልን በስም ማጥፋት ወንጀል ሊከሰው ይችላል። የኔ ሀሳብ ነው ይሄ። ተቋሙ የራሱ አሰራር አለው፣ ሊከሰው ይችላል። ከከሰሰው በትክክል ያስጠይቀዋል አህመዲን ጀበልን። ምክንያቱም ተቋሙን ድርጅቱን ስም እያጠፋ ነው። ይሄ ብቻ አይደለም፣ ከዚህም በፊት በጣም ብዙ ንግግሮች ስላሉ ማለት ነው፣ መከሰስ ይችላል። ሁለተኛ ደግሞ አህመዲን ጀበል ይህን ንግግር ሲናገር ብዙ ሰዎች እንደሚያዩት ያውቃል። ለብዙ ሰዎች ቪዲዮ እንደሚደርስ ያውቃል። ምክንያቱም ኢንተርቪው ነው። ነገር ግን ምን ያክል ተመልካቾቹን እኛ እንኳ የማንከተለው ሰዎች አናይም። የሱን ቪዲዮ ብናይም፣ ደግሞ እውነት ነው ውሸት ነው ብለን ቼክ አናደርግም። ምክንያቱም ከእሱ ትምህርት አንወስድማ፣ እውነት እንደማይናገር እናውቃለን። የሚደግፉትና የሚወዱት ሰዎች ምን ያክል ከመረጃ የራቁ እንደሆኑና መረጃን ቼክ ሲያደርጉ በጭፍን እንደሚከተሉት እንደሚያስብና እንደሚያውቅ ነው ይህ የሚያሳየው ምክንያቱም መረጃውን ቼክ ያደረገ ሰው ውሸት እንደሆነ ያጋልጥብኛል ብሎ አልፈራም። ሲናገር በልበ ሙሉነት ነው የተናገረው። ኢንተርቪው የሚያደርገውም ሰው ይገፋው ነበር ይሄን ነገር እንዲናገር እሱም ያወራ ነበር። ሰው ምን ያክል ተመልካቾቹን ምን ያክል ወዳጆቹን እንደሚነቅ ነው የሚያሳየው። ሰው እንዴት መረጃ ከፍተው ያዩብኛል ብሎ እንኳን አያስብም። ስለዚህ ስለዚህ ከተነዙ ፕሮፓጋንዳዎች መካከል አንዱ ፕሮፓጋንዳ ይሄ አህመዲን ጀበል ፕሮፖጋንዳ ነው። ሌሎችም ጽሁፎች ላይ ይህንን ሐሳብ አንስቷል። እስራኤል ጋር ሞሳድ ጋር ግንኙነት አላቸው ምናምን ብሎ ሰዎች እውነትን እንዳያዳምጡ መሻይኾችን እንዳያዳምጡ ሼክ አብዱላህ የሚሉትን ሐቅ የሚያጋልጡትን እውነት እንዳይሰሙ ሰዎችን ብሎክ ለማድረግ ነው ይሄን ነገር የተጠቀመበት ማለት ነው። ስለዚህ ኮምፕሊትሊ ትክክል አይደለም እንዳትሳሳቱ እንዳትተሸወዱ ለማለት ነው ይሄን ርዕስ ይዤ የመጣሁት። አሁንም አህባሽ ጉዱና ጉዳጉዱ ፕሮግራማችን ይቀጥላል። ሌሎችንም ነጥቦች እያነሳን ከመረጃ ጋር እያመሳከርን እውነትን እናወራለን ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ሼር አድርጉ፣ ለብዙ ሰዎች አሰራጩ። በተለይ እንዲህ ውዝግብ ውስጥ ያሉ ሰዎች እንዲያውቁት እንፈልጋለን። ሰላሙ አለይኩም ወረህመቱ ላ ተዓላ ወበረካቱሁ ማሰላማ